ሰላም እንዴት አላችሁ? እየተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ የምትገኙት፣ አራት ሰው ሶስት ነው። ገብርኤል መጋሌሽ ዛሬ ትኩረትን ከሚስቡ ተጫዋቾች መካከል አንዱ ሆኖ ወደ እናንተ በትንታኔ የምናደርስ ይሆናል። ሰሞንኛ ጉዳዩ ገብርኤል መጋሌሽ የበለጠ የመሪነት ኳሊቲው ጎልቶ እየተነሳ ነው የሚገኘው። ከሊል ወደ ዳይናሞ ዛግሬብ እና እንደዚሁም ወደ ትሮይ በውሰት ከተሰጠ በኋላ ወደ አርሰናል በ2020 መቶ መጀመሪያው ጨዋታ ጎል ማስቆጠሩ ይታወቃል። አርሰናል ፉላምን ባሸነፈበት ጨዋታ ያን ጊዜ ምልክት ሰጥተዋል። የሚታወቅበትን የአየር ላይ ኳስ የበላይነት በፉላሙ ጨዋታ በአርሰናል አሁን ከሕያው ተጫዋቾች መካከል አንደኛው እንደሚሆን ምልክት እያሳየ ነው። ይህ ብራዚል ተጫዋች እድሜው ገና 27 ነው። ከሁለት ወራት በኋላ ሀያ ስምንተኛ ዓመት የልደት በዓሉን ያከብራል። ለተከላካይ ስፍራ ተጫዋች ይሄ እጅግ በጣም ወጣት ሊባል የሚችል በቀጣዮቹ አምስት አመታት ከዚህም የተሻለ ኳሊቲውን አውጥቶ ይጠቀማል ተብሎ ይጠበቃል። ሜትር ከዘጠና ቁመቱ የበለጠ ለአየር ላይ ኳስ ፍንሚያ የሚጠቅመው ነው። ከዛ በተጨማሪ ፋይቲንግ ስፒሪቱ ቡድኑን የሚመራበት መንገድ፣ ቡድኑ ውጤት ሊያጣ በተቃረበበት ሰዓት በመጨረሻው ደቂቃ የሚደርስበት መንገድ እጅግ በጣም ድንቅ ነው። ከምንም በላይ በሴንት ጄምስ ፓርክ ባለቀ ሰዓት ያስቆጠራት ጎል ሁልጊዜም ቢሆን የአርሰናል ደጋፊዎች ይህንን ተጫዋች እንዳይረሱት የሚያደርግ ነው። የግራ እግር ተጫዋች ነው። በባክ ስሪ መጫዋት ይችላል። በባክ ፎር መጫዋት ይችላል። ከዊሊያም ሳሊባ ጋር የፈጠሩት ጥምረት ደግሞ በፕሪሚየር ሊጉ እጅግ በጣም ድንቅ ከሚባሉ ጥምረቶች መካከል አንደኛው ነው። ከዚህ ቀደም የፐር ሜርተሳከር ና ሎሮ ኮስልኒ እንደዚሁም ደግሞ የማርቲን ኩዌን ና ቶኒ አዳምስ ጥምረት ይታወሳል። በማንቸስተር ዩናይትድ የኔማንያ ቪዲጅ ና ሪዮ ፈርዲናንድ ጥምረት የሚታወስ ነው። ና ቴሪ ጥምረት ሌላው ትኩረትን የሚስብ ጥምረት ነው። የዚህ ተጫዋች ዝውውር በአርሰናል አንድ ቡድኑ ወደላቀ ምዕራፍ እንዲሻገር ያደረገ ነው። አርሰናል ከእርሱ መምጣት በፊት የነበረው ጥምረት የዴቪድ ሉዊዝ እና የሽኩድራን ሙስጣፊ ጥምረት እንደነበረ ይታወቃል። ያ ጥምረት ብዙም አስተማማኝ አይደለም። አሁን ግን አርሰናል ዘንድሮ በሁሉም ውድሮች ከጨዋታዎች በኋላ ካራባው ካፕን ጨምሮ የተቆጠረበት ሶስት ጎል ብቻ ነው። በሴንት ጄምስስ ፓርክ ኒውካስል ዩናይትድን ሁለት ለአንድ ሲያሸንፍ፣ ከማንቸስተር ሲቲ ጋር በኤምሬትስ አንድ ለአንድ በተለያየበት ጨዋታ፣ እንደዚሁም አንፊልድ ላይ በሊቨርፑል የተሸነፈበት ጨዋታ። በሌሎቹ ጨዋታዎች ጎል አልተቆጠረበትም። ጥቅምት ወር ላይ ወይም በዚህ ወር በእርግጥ የመጨረሻ ጨዋታ ነገ ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርገው ጨዋታ ነው። አርሰናል የጥቅምት ወር የመጨረሻ ጨዋታ በእነኚህ ጊዜያት ውስጥ ምንም አይነት ጎል ሳይቆጠርበት ሁሉንም ጨዋታ ያሸነፈበት መንገድ ትኩረትን የሚስብ ነው። በተቸገረባቸው የፉላምና የክርስቲያን ፓላስ ጨዋታ በተመሳሳይ ጎል ሳይቆጠርበት ወጥቷል። ይህ ተጫዋች ደግሞ በየጨዋታው የሚሰለፍ ተጫዋች ነው። ሚልሻ ገብርኤል ማጋሊሽና፣ አርሰናል እንደዚሁም የተከላካይ መስመሩ ጥንካሬ ከዴቪድ ራያና ከዊሊያም ሳሊባ ጋር ተያይዞ ያለውን ነገር መመልከት ይኖርብናል። አሁን ይህንን ተጫዋች በተመለከተ አለማንሳት ለተጫዋቹም ክብር መንፈግ ለእግር ኳስም ክብር መንፈግ ይመስለኛል። ያ ማርክ በአሁኑ ሰዓት በዓለማችን ካሉ የመሃል ተከላካዮች በጥራት ከላቁት ውስጥ የሚመደብ የመሃል ተከላካይ ነው። እኔ ከአመት አመት ራሱን እያሻሻለ የመጣበት መንገድ በጣም አስገራሚ ሆኖ ነው እየተመለከትኩት ያለሁት። ማርክ ከፈረንሳይ ነው ወደ አርሰናል የመጣው በአርሰናል ያለው ቆይታ ረዘም ያለ ጊዜ ነው። የበለጠ ሊጉን እየተላመደ የአሰልጣኝ ማይክል እርቴታን የጨዋታ መንገድ እየተላመደ ሲመጣ ትልቅ ተከላካይ እንደሆነ በደንብ እየተመለከትን ነው። ማርክ እሱ እንግዲህ በትሮዋ በስፔን የተጫወተ ተጫዋች ነው። እሱ ሜዳ ላይ በተሰለፈባቸው ጨዋታዎች አርሰናል በርካታ ክሊንሺቶችን መጠበቅ ችሏል። በተለይ በቅርብ ዓመታት ሰማኒያ ሁለት ክሊንሺት ያለው ተጫዋች ነው። እሱ ሜዳ ላይ ባለበት ጨዋታ ምናልባት የብቻው ሪከርድ ላይሆን ይችላል፣ ግን ሌሎች ዲፓርትመንቱ ላይ ያሉ ጥንካሬዎች ተደምሮ ክሊንሺት በመጠበቅ አርሰናል እጅግ በጣም ጥሩ ጊዜ እያሳለፈ ነው። የበለጠ ከፍ ያለ ክሊንሺት በዚህ የውድድር ዘመን ደግሞ ቅድም ባነሳው ቁጥር ሶስት ጨዋታዎች ላይ ብቻ ጎል የተቆጠረበት መከላከልን የሚመራ ተጫዋች ሆኖ ተመልክተነዋል። ብሎክ በማድረግ የአየር ላይ ኳስ በማሸነፍ አንድ ለአንድ ትግሎችን በማሸነፍ ስኬታማ ሸርተቴ በመውረድ በበርካታ የመከላከል መመዘኛዎች እጅግ በጣም የተዋጣለት የመሀል ተከላካይ ነው ማለክ ጥቃቅን ስተቶችን ይሰራ የነበረበትን የውድድር ዘመን እናስታውሳለን። ምናልባት በአርሰናል ደረጃ ለመጫወት የማይመጥን ተከላካይ ነው ብዙ ትችቶች ይሰነዘሩበት የነበረ ወቅት ላይ አእምሮውን ጠብቆ የአእምሮ ጥንካሬውን ይዞ አሁን ላለበት ደረጃ መድረሱም ተጫዋቹ በአእምሮ ምን ያክል ጠንካራ እንደሆነ ጥሩ ማሳያ ይመስለኛል። ማርክ ካጠገቡ ዊሊያም ሳሊባ ከፈረንሳይ የውሰት ውሉን አጠናቆ ከመጣ በኋላ ደግሞ የበለጠ የሆነ ደረጃ ያደገውን ጋብርኤል ማጋሊሽ የተመለከተን ይመስለኛል። አንዳንድ የመሀል ተከላካዮች ማርክ ትክክለኛ አጣማሪ ይፈልጋሉ። በራሳቸው ኳሊቲ ሊኖራቸው ይችላል፣ ግን ምናልባት እነሱ ካላቸው ነገር የተለየ የመከላከል ኳሊቲ ያለው ሁለተኛ የመሀል ተከላካይ ካጠገባቸው የሚፈልጉ ይመስለኛል። አንድ ኳስ ላይ ጥሩ ሆነ የሆነ አንድ ደግሞ ተፋላሚ ተጫዋች፣ ያ ጋብርኤል ማጋሪሽ ተፋላሚ ነው። ዊሊያም ሳሊባ የበለጠ አይምሮን የሚጠቀም አይነት የማል ተከላካይ ነው። ኒማንያ ቪዲች ምናልባት ማርክ በማንቸስተር ዩናይትድ በጣም ምርጥ ከሚባሉ የተከላካይ ስፍራ ተጫዋቾች መካከል ያለ፣ ሪዮ ፈርዲናንድ ብታስበው በዚህ ደረጃ ስኬታማ የማል ተከላካይ ይሆናሉ እርግጠኛ አይደለሁ ምክንያቱም ቦታውን የሚረዳበት መንገድ ላይ አንዳንድ ችግሮች ይነሱበት ስለነበረ ከኳስ ጋር ተያይዞ አንዳንድ ጥያቄዎች ስለነበሩበት የበለጠ የእሱ ተፋላሚነት በስኬት እንዲጠናቀቅ ምክንያት የሆነው ኤሪያውን የመረዳት የተሻለ አእምሮ ያለው አደጋን የማሽተት ቀድሞ የማሽተት የተሻለ አእምሮ ያለው ሪዮ ፈርዲናንድ አጠገቡ ስለነበር ነው የሚል እምነት አለኝ። እኔ ማርክ፣ በአርሰናልም ይህንም ማንሳት ይቻላል። ምናልባት ኬዌንን ብዙ የአርሰናል ደጋፊዎች ያስታውሱታል። ተፋላሚ ነው። የአየር ላይ ኳስ ኃይለኛ ነው። ስኬታማ ሸርተቲዎቹ ድንቅ ናቸው። በቦታ አረዳድ ግን ከእሱ አጠገብ ይጫወት የነበረው ቶኒ አዳምስ የበለጠ ጨዋታን የማንበብ አቅሙ ጥሩ ስለነበረ በኋላ ላይ ደግሞ ሶል ካምቤል በተፋላሚነትም በጨዋታ አረዳድም ከሱ የተሻለ ስለነበረ ማርቲን ኩዌል በአርሰናል ጥሩ ጊዜ ካሳለፉ የማል ተከላካዮች መካከል አንደኛው እንዲሆን ያገዘው ይመስለኛል። በሌሎች ቡድኖችም ብዙ ማንሳት እንችላለን። ሌሎች ቡድኖችንም ምናልባት ራፋኤል ቫራን ከዓለማችን ሌላ ምርጥ ተከላካዮች መካከል አንደኛው ያለ ሳርጂዮ ራሞስ ከዓለማችን መካከለኛ ወይም ዝቅተኛ ደረጃ ከሚመደቡ የመሀል ተከላካዮች መካከል ሲሆን ተመልክተነዋል። ማለት ራሞስ ካጠገቡ ሲሆን ከዓለም ምርጥ ተከላካዮች መካከል አንደኛው ራሞስ ካጠገቡ ዞር ሲል ግን ከዓለም መካከለኛ ወይም ደግሞ ዝቅተኛ ደረጃ የምታስቀምጠው አይነት የመሀል ተከላካይ ሲሆን፣ ስለዚህ አጣማሪው አንደኛው ወሳኝ ነገር ነው የሚል እምነት አለኝ። ጋብሪኤል ማጋሊሽ በራሱ ጥሩ ኳሊቲ ያለው ተከላካይ እንደነበረ አንዳንዶች ቢጠራጠሩትም ግን ደግሞ ብዙዎች እምነት ነበራቸው በዚህ ተጫዋች ላይ። ዊሊያም ሳሊባ ከመጣበት ጊዜ ጀምሮ ግን የበለጠ የጎለበተውን አንደኛው ኤሪያን የበለጠ መከላከል የሚችል አደገኛ እንቅስቃሴዎችን ቀድሞ ማሽተት የሚችል አይነት ተከላካይ፣ አንደኛው ደግሞ ችግሮች ከመጡ በኋላ መፋለም፣ ፍጥነት መጠቀም፣ አደገኛ ሸርተቴ፣ እንደዚህ አይነት ኳሊቲዎች ያሉት የመሀል ተከላካይ የበለጠ እንዲዋሃድ ድል የሰጠ ይመስለኛል። የዊሊያም ሳሊባ መምጣት ያለፈ የውድድር ዘመንና የዚህ የ2025/26 የውድድር ዘመን የአርሰናል ምርጡ ተከላካይ ግን ገብርኤል ማጋሌሽን የሚል እምነት ማርክ ነ የራሱን ስራ ብቻ የሚሰራ ሳይሆን አጠቃላይ የቡድኑን ስራ የሚሰራ የመሀል ተከላካይ መልእክቶችን ወደ ጓደኞቹ ከፍ ባለ ድምፅ የሚያስተላልፍ ተጫዋቾች ጓደኞቹ ትኩረት እንዳያጡ የሚያደርግ በማጥቃትም በመከላከልም የቡድኑ የአየር ላይ ኳስ መሪ በመከላከል የበለጠ ዘንድሮ የጎለበተውን ጋብርኤል ማጋሊሽ እየተመለከተን ያለንበት ሲዝን ይመስላል እና አርሰናልን ያለማን ዘንድሮ ማሰብ ያስፈራሃል የሚል ጥያቄ ከነሳ ሊማርክ ነ ያለ ጋብርኤል ማጋሊሽ አርሰናልን ማሰብ እጅግ ያስፈራኛል። ከየትኛው ያለ ቡካዮ ሳካ አርሰናል ጨዋታዎችን ሲያሸንፍ ተመልክተናል። ያለ ማርቲን ዴጋርድ ያለ ማርቲን ዴጋርድን ሲያደርግ ተመልክተናል። ጥቂት ቢሆንም ያለ ዊሊያም ሳሊባ አሁን ያሉት በዝውውር ያመጣቸው ተጫዋቾች ጥሩ ኢንካፔ ክርስቲያን ሞስኬራ አይነት ሌሎችም ተጫዋቾች ይህን ቦታ መሸፈን መቻላቸው ስትመለከት ጥራቱ ቢቀንስም ግን ይቸገራል አይቸገርም፣ እርግጠኛ አይደለሁም። ያለ ቡካዮ ሳካም ጥራቱ ቀንሷል ማለት ግን ጨዋታዎችን አሸንፏል አርሰናል። ያለ ኦዴጋርድም የተወሰነ የጥራት ችግር ትመለከት፣ ግን ጨዋታ እያሸነፈ ያለ ዊሊያም ሳሊባም የጥራት ደረጃቸው ይለያይ እንጂ መሸፈን የሚቻል ፖዚሽን ይመስለኛል። ያለ ጋብርኤል ማጋሊሽ ግን አርሰናልም ማሰብ አስፈሪ ይመስለኛል። ማርካውን ተጨማሪ ስራዎች እየሰራ ከመሆኑ ጋር በተያያዘ የአየር ላይ ኳስ ፍልሚያ ምን ያህል ኳሊቲ እንዳለው በተደጋጋሚ ተመልክተናል። ትልልቅ ጨዋታዎች ላይ ጎል አስቆጥረዋል። እንደ ሴንት ጄምስ ፓርክ፣ እንደ አንፊልድ አይነት እጅግ በጣም ከፍ ባለ ድባብ የተሞሉ ስታዲየሞች ላይ ድምጻቸው ከፍ ብለው በስሜት እየጮሁ ቡድናቸውን የሚያበረታቱ የተጋጣሚ ቡድን ተጫዋች ረፍት የሚነሱ ደጋፊዎች ባሉበት ስታዲየሞች ላይ ጎል አስቆጥሯል። ከሁለት ዓመት በፊት አንድ ለአንድ በተናቀቀ ጨዋታ ቀርቦ ነበር ጎል ያስቆጥረው አንፊል ላይ የማሸነፊያ ጎል ደግሞ ሴንት ጄምስስ ፓርክ ላይ አስቆጥሯል። ባለፉት ሁለት የፕሪሜር ሊግ ጨዋታዎች ደግሞ በክራቫን ኮቴጅ ሊያንድሮ ትሮሳር ላስቆጠራት ጎል የተመቻቸ ኳስ አቀብሏል። ከማእዘን ምት የተመታ ኳስ የተመቻቸ ኳስ ማቀበል አንደኛው ገብርኤል ማጋሊሽ ላይ እየተመለከተን ያለ ነው። የቅርብ ጊዜ ኳሊቲ ነው። ባለፈው አርሰናል ክሪስታል ፓላስን አንድ ለባዶ ባሸነፈበት ጨዋታ እንደዚሁ የነበረውን ተጽዕኖ ተመልክተናል። በአትሌቲኮ ማድሪዱ ጨዋታ በተመሳሳይ ለጎል የተመቻቸ ኳስ ለቪክቶር ዮኬሬሽ ማቀበሉ ይታወቃል። በክሪስታል ፓላሱ ጨዋታ ሰሞኑን ስንገልጽ እንደነበረው ከፍጹም ቅጣት ምት ክልል ውጪ በጎን በግራ መስመር በኩል ከማዘን መምቻው ፊት ለፊት ዩ በሆነ ቦታ ላይ ዴክላር ራይስ ያንን ቅጣት ምት ከመምታቱ በፊት በጆሮ ሄዶ ጠጋ ብሎ ከዛ በኋላ የነገረው ነገር፣ በቀጣይ ደግሞ ለተወሰኑ ሰከንዶች ለሌሎች የቡድን ጓደኞቹ ፋርፖስት ላይ ለነበሩ ተጫዋቾች የሰጠው ምክር፣ በኋላ ላይ ራሱም የአኳስ በእንቅስቃሴ እሱ ጋር ደርሶ በጭንቅላት ገጭቶ የጎሉን ብረት ለትሙ የተመለሰበት አጋጣሚ ባይሆን ኖሮ በቀላሉ የበለጠ አነጋጋሪ መሆን ይችል የነበረ የቅጣት ምት ቴክኒክ እንግዲህ በዛ ሞመንት ውስጥ የቡድን ቡድን የመምራት ኳሊቲው የማሸነፍ ስሜቱን ኃላፊነትን ወስዶ ከሁሉም ተጫዋቾች በላይ የበለጠ ቡድኑ እንዲያሸንፍ ያለውን ፍላጎት የተመለከትንበት ነው። በሁለት ሺህ ሀያ ሶስት ሀያ አራት የውድድር ዘመን ጅማሮ ላይ ብዙም እምነት አልተጣልበትም ቶማስ ፓርቲን የቀኝ መስመር ተከላካይ አድርጎ አሰልጣኝ ሚካኤል አርቴታ ዊሊያም ሳሊባና ቤን ዋይትን አንድ ላይ በማጣመር የበለጠ በኢንቨርትድ ፉልባክ ሚና እንዲጫወት የማድረግ ነገር ነበር። በቶማስ ፓርቲ በኩል የነበረው ግን ቶማስ ፓርቲ ሲጎዳ ወደ ነበረው ቤን ዋይትን ወደ ቀኝ መልሶ ገብርኤል ማጋሊሽን ከዊሊያም ሳሊባ ጋር ማጣመር። በዛሽ ሞመንት ደግሞ የተመለከትነው ነገር ማጋሊሽ ምን አይነት ወሳኝ ተጫዋች እንደሆነ በሚገባ ያስተዋልንበት ነው። እንግዲህ በአርሰናል ገና በሀያ ሁለት አመቱ ነው ያ ቡድኑ የተቀላቀለው የአየር ላይ ኳሊቲው እጅግ በጣም ድንቅ ነው። እንዴት አንበል አልሆነም የሚያስብል አይነት መሪነት ኳሊቲ ያለው ተጫዋች ነው። በብራዚል ብሔራዊ ቡድንም እንግዲህ በቀጣይ ከኤደር ሚሊታው ጋር የሚጠበቅ ተጫዋች ነው በአሰልጣኝ ካርሎ አንቸሎቲ ቡድን ውስጥ ማርክ ግን ሁለት ሺህ ሀያ ሁለት ሺህ ሀያ አንድ ነው ከሊድ ወደ አርሰናል እየመጣው በእያንዳንዱ የውድድር ዘመን በሁሉም የመከላከል መመዘኛዎች ትልቅ መሻሻል እያሳየ ነው። የተጫዋች እድገቱ በጣም ድንቅ ነው ማለት ሀያ ሶስት ጨዋታዎች ላይ ተሰልፎ ተጫውቷል። ሁለት ሺህ ሀያ አንድ በመጣበት የውድድር ዘመን ከሊድ ከሀያ ሶስቱ ጨዋታዎች በሀያ ሁለቱ ቋሚ አሰላለፍ ሆኖ የጀመረበት ነው አንድ ሺህ ዘጠኝ መቶ ዘጠና ስድስት ተጫውቷል። ሁለት ጎል አስቆጥሯል። 25 ታክሎችን መውረድ ችሏል። 15 ስኬታማ ናቸው። በዚህ ብሎ አምስት ብሎኮች ነበሩት። 27 ኢንተርሴፕሽን እና 75 ክሊራንስ ነበረው ማለት ነው እና 24 ፋውሎች ነበሩት። ይሄ የበለጠ አራት ቢጫ ካርድ እና አንድ ቀይ ካርድ የተመለከተበት የውድድር ዘመን ነው። ገና እንዳልከው ታዳጊ ነው። ስለ ብስለቱ ብዙ ጥያቄዎች ይነሱ ነበር። እያንዳንዱ እንቅስቃሴ በጥፋት ነው የሚቆጣጠረው የሚል ትችት ያስተናግድ ነበር። ይህ ነው ይሄ ማጋሊሽ ነው። በጣም ጎልብቶ ከአንድ አመት ወደ ሌላኛው አመት እየበሰለ እየበሰለ ይሄ ቁጥር በቁጥር ከፍ እያለ ግን ጥፋት እየቀነሰ ሲመጣ ትመለከትበታል። የመጣበት አመት ደግሞ አርሰናል ችግር ውስጥ የነበረበት ጊዜ ነው። በትክክል የበለጠ ችግር ውስጥ የነበረበት ሁለት ሺ አምስት ሀያ ስድስት ማርክ የዚህ ውድድር ዘመን የበለጠ ጋብሪኤል ማጋሊሽ ጎልቶ የታየበትና ሁለት ሺ ሀያ አራት ሀያ አምስት ላይ የበለጠ ከፍ ያለውን ኳሊቲ ትመለከትበታል። በዚህ የውድድር ዘመን በዘጠኙም ጨዋታ በቋሚ አሰላለፍ አሰልጣኝ ማይክል አርቴታ ተጠቅሞበታል። ዘጠኙንም በቋሚ አሰላለፍ ስምንት መቶ አስር ደቂቃዎች ላይ ለቡድኑ አገልግሎት ሰጥቷል። ማርክ አንድ ጎል አስቆጥሮ አንድ ለጎል የሚሆን ኳስ አቀብሏል። አስር ታክሎች ገብቶ ስድስቱን ስኬታማ መሆን ችሏል። ማርክ ሶስት በጣም ጥራት ያላቸው ብሎኮች አሉት። አስር ኳሶችን ኢንተርሰፕት ማድረግ ችሏል። በጣም ብዙ ቁጥር ነው ሀምሳ አምስት ችን ክሊር አድርጓል። ከአደገኛው ሜዳ ክሊራንስ አንዱ የመከላከል ኳሊቲ እንደሆነ በደንብ በአድማጮች እንዲረዱ ትፈልጋለሁ። ማርክ ሁሉም ኳሶች በምቾት አይነጠቁ። ሁሉም ኳሶች፣ አንዳንድ አደገኛ የሆኑ ኳሶችን ክሊር ማድረግ የደካማ ተጫዋች ኳሊቲ አይደለም፣ የጠንካራ ተከላካይ ኳሊቲ ነው። የትኛው ኳስ ነው ክሊር የሚደረገው፣ የትኛው ኳስ ነው የበለጠ ቡድኑ ወደ ማጥቃት ማስገባት የሚችልበትን አይነት እድል የሚፈጥረው የሚለውን ነገር መለየት ያስፈልጋል። ስለዚህ በርከት ያለ 55 ኳሶችን ክሊር አድርገዋል። ሶስት ፋውል ብቻ ነው የሰራው፣ ማለት በዚህ ተፋላሚነት ምንም ቢጫ ካርድ አልተመለከተም በዘጠኝ ጨዋታ። ይሄ በጣም ተከላካዩ እየበሰለ መምጣቱን ጥሩ ማሳያ ይመስለኛል። ዛሬ ጋብሬል ማጋልሽ 27 ዓመቱ ላይ ይገኛል። የበለጠ ተጫዋቾች የሚበስሉበት የእድሜ ደረጃ ላይ ነው ያለው እና የበሰለውን ጋብሬል ማጋልሽ ከትልቅ ኳሊቲ ጋር እየተመለከትን ነው ማለት በጣም በቅድሞ ሀያ ስምንተኛ ዓመት የለት ባህሉ ሆነ የሚያከብር ይሆናል። ይሄ ተጫዋች አግሬሲቭ ነው። የዛ ነው ያህል ግን ኳስ ለማግኘት ብቻ ነው የአግሬሲቭነቱ። የቦታ አጠባበቁ እጅግ በጣም ድንቅ ነው። አላስፈላጊ ሪስክ አይወስድም። መቼ ምን ማድረግ እንዳለበት ያውቃል። ትኩረቱን አያጣም። ጨዋታ የማንበብ ብቃቱ እጅግ በጣም ድንቅ ነው። ብቻውን ሳይሆን ሌሎቹንም ተጫዋቾች አንዳንድ ተጫዋቾች ቅድም ሄልሻ ስገልጽ እንደነበረው የራሳቸው ሚና ብቻ የሚወጡ ናቸው እሱ እንደዛ አይደለም የበለጠ ኃላፊነት የሚሰማው ከቆይታውም አንጻር ከጨዋታ ባህሪውም አንጻር ሽንፈትን የሚጠላ ከመሆኑ አንጻር እጅግ በጣም የተለየ የማሸነፍ ኳሊቲ ያለው ተጫዋች ማንቸስተር ሲቲ ላይ ከዚህ ቀደም ጎል አስቆጥሯል ቶትናም ላይ በሰሜን ለንደን ደርቢ የበለጠ ለአርሰናል ደጋፊዎች ስሜት የሚሰጥ ጨዋታ ነው፣ ያ ጨዋታ። በዛ ጨዋታ ላይ የማሸነፊያ ጎል ማስቆጠር ቡድኑን ከጭንቀት ስሜት የሚገላግል ጎል ማስቆጠር ለአርሰናል ደጋፊዎች ምን ማለት እንደሆነ ግልጽ ነው። አንፊልድ ላይ ቅድም እንደጠቀስኩት ሄዶ ጎል ማስቆጠር ችሏል። ትልልቅ ጨዋታዎች ላይ ጎል የሚያስቆጠር ተጫዋች ነው። እንግዲህ መቶ ስልሳ ዘጠኝ ጨዋታ አከናውነው 18 ጎሎችን ማስቆጠር ችሏል። በሊጉ ከ2021 የውድድር ዘመን ጀምሮ ማለት ነው። ያ ማለት የአሰልጣኝ ሚካኤል አርቴታ ሁለተኛ አመት ነው። በዛ የውድድር ዘመን የበለጠ አርሰናል በተለይ ኖቬምበር ላይ ዲሴምበር ላይ የክለቡ ደጋፊዎች ዛሬም ድረስ ሊያስታውሷቸው የማይፈልጉ መጥፎ ሪከርዶች የተመዘገቡበት ጊዜ ነው። የዛ ቡድን አካል ነበረ። ትረስት ዘ ፕሮሰስ በስፋት የሚነገርበት ጊዜ ያን ጊዜ እንግዲህ ከዴቪድ ሉዊስ ጋር አንድ ላይ ተጣምሮ ዊሊያም ሳሊባ እስኪመጣ ድረስ ያ የተከላካይ መስመር ምን ያህል ችግሩ ሲገባ እንደነበር የምናስታውሰው ነው። በእርግጥ ታኬሮ ቶሚያሱ ሌላኛው ተጫዋች ነው። ኬራን ቲርኒ በግራ መስመር ተከላካይ ቦታ ላይ ከአሮን ራምስዴል ከዛ በፊት ደግሞ ከበርልሌኖ ጋር አንድ ላይ የነበረ የተከላካይ መስመር ነው እጅግ በጣም ሲፈተን የነበረ። አማካይ ክፍሉ ላይም ጥራት ያላቸው ተጫዋቾች ነበሩ ለማለት አያስደፍርም። ሲሪየስ ያልሆነ ቡድን ነበር ስንመለከት የነበረው። ጀስት በጨዋታ እንቅስቃሴ በፖሴሽን የሚዝናና አይነት ቡድን ነበር። ይሄ ከውጤት ጋር በተያያዘ በጣም ሩቅ የነበረ ቡድን በዛ ውድድር ዘመን ስምንተኛ ደረጃን ይዞ የፈጸመ አይነት ቡድን ነበርና በዛ ቲም ውስጥ ነበር ይሄ ተጫዋችና አሁን ግን ወደ ላቀ ምዕራፍ ተሸጋግሯል። አስቸጋሪውን ጊዜ ተቋቁሞ፣ በአስቸጋሪው ጊዜ አብሮ ከነበሩት ተጫዋቾች መካከል ይሄ ተጫዋች አንደኛው እንደነበር ይታወሳል እንግዲህ አሁን ከክርስቲያን ሞስኬራም ጋር ተጣምሮ መጫወት እንደሚችል በሚገባ አሳይተዋል። ከቤን ዋይት ጋር ተጣምሮ መጫወት ይችላል። ከማንኛውም ተጫዋች ጋር መጫወት እንደሚችል በሚገባ አሳይቷል። አርሰናል የተከላካይ መስመር 1990ዎቹ መጨረሻና ሁለት ሺዎቹ መጀመሪያ ላይ የነበረው ነገር የሚያስታውስም ያ 199899 በመጀመሪያዎቹ ስምንት ጨዋታዎች ሶስት ጎል ብቻ የተቆጠረበት ቡድን ነበር። በቶኒ አዳምስ የተከላካይ መስመር የሚመራው ቡድንና አሁን ደግሞ ገብርኤል ማጋሊሽ ይህንን በአግባቡ እየተገበረ ያለ ይመስላል። ዞሮ ዞሮ እንግዲህ አርሰናል እጅግ በጣም ጥሩ ዝውውር ነው የፈጸመው፣ ግን ያለ እርሱ እንዳልከው ሜሊሻ አርሰናልን ማሰብ ትንሽ ይቀብዳል። ያ ጥሩ ጊዜ እያሳለፈ ነው። ከጉዳት ነፃ ነው። መልበሻ ቤቱን እየመራ ነው። ምናልባት መልበሻ ቤት ያሉ አንዳንድ ሚስጥራዊ ነገሮችን መስማት የሚችሉ የአርሰናል ቅርብ ተጫዋቾች ከካፒቴን መሆን አለበት የሚል ጥያቄ የሚያነሱት እነ ቶኒ አዳምስ ያለ ምክንያት አይደለም። የካፒቴኖቹን ኃላፊነትም እየሰራ ስለሆነ ነው። በመልበሻ ቤት ተጫዋቾችን ያነሳሳል። ቡድኑ ጎል ሲቆጠርበት ስለተቆጠረበት ቡድኑ እንዳይወርድ በፍጥነት ነው ማሳካት እንችላለን የሚል ድምፅ በጩኸት ሜዳ ላይ የሚያሰማው መልበሻ ቤት በተመሳሳይ ብዙ መልእክቶችን ወደ ተጫዋቾቹ የሚያስተላልፈው የበለጠ ላውድ በሆነ ድምፅ ጋብርኤል ማጋሊሽ ነው። በዚህ ሁሉ ቡድኑን እየጠቀመ ነው ያለው። አሁን አሰልጣኙ ትልቅ እምነት የሚጥልበት ተጫዋች ሆነዋል። ምናልባት ከሁለቱ ካፒቴኖች ከኦዴጋርድና ቡካዮ ሳካ በኋላ የቡድኑ ሶስተኛው አንበል ነው። ትልቅ ኃላፊነት የተጣለበት ብራዚላዊ ተጫዋች ነው። ይሄ ለብራዚል ብሔራዊ ቡድን ማርክ የዓለም ዋንጫ ሲዝን ከመሆኑ ጋር በተያያዘ የጋብሪኤል ማጋሪሽ በዚህ መልኩ ወጥ አቋም ማሳየት ለካርሎ አንቼሎቲው የብራዚል ብሔራዊ ቡድንም ጥቅሙ እጅግ በጣም የላቀ። አምና አርሰናል የሊጉን ዋንጫ ለማንሳት ብሎም የሻምፒዮንስ ሊጉን ዋንጫ ከፍ ለማድረግ እያደረገ በነበረው ጥረት የዚህ ተጫዋች መጎዳት የፈጠረው ተጽዕኖ በቀላሉ የሚገለጽ አይደለም። በእርግጥ ከዛ በፊት ከሀቨርት፣ በማርቲኖ ዴጋርድና እንደዚሁም ቡካዮ ሳካ በጉዳት ምክንያት በተለያየ ጊዜ ከቡድኑ ጋር ያልነበሩ ተጫዋቾች ናቸው። የእሱ አለመኖር ግን የፈጠረውን ተጽዕኖ የበለጠ አሁን ሁሉም የአርሰናል ደጋፊ ፊል የሚያደርጋው አይነት ነው። እናንተስ በገብርኤል መጋሌሽ ዙሪያ ምን አስተያየት አላችሁ? የተከላካይ መስመሩን የሚመራበት መንገድ፣ ጎል የሚያስቆጥርበት መንገድ፣ በሁለቱም ቦክሶች ላይ ያለውን ተጽዕኖ አሁን ከቅርብ ጊዜ ወዲህ ደግሞ አሲስት እያደረገ ያለበት መንገድ እንዴት ታዩታላችሁ? ገብርኤል መጋሊሽን ቢያጣ አርሰናል የውድድር ዘመኑ ምን ሊመስል ይችላል? ጤነኛ ሆኖ ደግሞ ሲቀጥል ምን ሊሆን ይችላል? ሀሳብ አስተያየት አድርሱን። ያደምጣችሁን ስለሆነ ከልብ ከልብ እናመሰግናለን። ሰብ ሰብስክራይብ ባድርጉ። የበለጠ እንዲህ አይነት መረጃዎችን በየጊዜው የምናደርስ ይሆናል። መልካም ጊዜ ይሆንላችሁ።